ዛሬ ያጋጠመኝ ገጠመኝ ልቤን የሰበረው ምናልባት እናንተም ስሰሙ የሚያሳዝናችሁ ገጠመኝ፣ የስምንት ወር እርጉዝ ነው በእጅ የቀበርኳት። አላህ ይዘንላት እቺ እህታችን። ሞት ከባድ ስካር አለዋል። ሞት ወጃአት ሰክረቱ ልመውት ብልሐቅ። ታላቁ የረመዳን ወር አራት ወር ብቻ ነው የቀረው። የጊዜው ፍጥነት እጅግ በጣም አስፈሪ ነው። በተለይ ከሞተ በኋላ ሰው መሳደብ አግባብ አይደለም። ነብዩ ሰለላሁ ዓለይሂ ወሰለም ላተሱቡል አምዋት አሉ ፈኢነሁም አቅበው ኢላ ማቀደሙ አሉ። አደራ ሙታኖችን አትሳዳቁ፣ እነርሱ ወደ አሳለፉት ስራቸው እና አድራጊው አላ ነው። ሁሉንም በነገር በአንድ ያፈር እንኳን ያለ ሰው የሞተ ሰው ክብር አሉ። ሙቷል በለ ብትዲያፈረው የሚበቀልህ አላ ነው። ፍትህ አክሱም ለሚገኙ ሙስሊም እህት ወንድሞቻችን፣ እናት አባቶቻችን ምድር በጣም ሰፊ ናት። በህይወታችን ደጋግሞ መጥፎ ነገር ስከሰት የምንሰጠው መልስ መጨናነቅ፣ ንዴት እንዲሁም ሀዘን ነው። ከዚህ ይልቅ አልሐምዱሊላህ ስንል አላህን ስናመሰግን የምፈጠረውን ሳይንስ ታውቃላችሁ? በጣም ነው የሚያስገርም። የዘመናችን ኒውሮ ሳይንስ እንደሚያሳየው ማመስገን ፕሪፍሮንታል ኤሪያ የብሬናችን የፊት ለፊቱን ክፍል ያነቃቃል ይላል። በቀኝም በግራም በታችን በላይም ብትሞክሩት ሂጃብ ማንም አይወልቅም።

ባላችሁበት የአላህ ሰላም ዝናቱ እረዳታ ችሮታ ያለው እንሻአላህ፣ ዛሬም ከመገኘቱ የተመለከታችሁት አነጋጋሪ የተወደዱ የተመረጡ እንዲሁም ደሞ ኢስላማዊ ቪዲዮ አሉ እንሻአላህ። እነዚህም ቪዲዮዎች በጋራ የምንመለከት ይሆናል። እጅግ የሚያሳዝኑ ነው፣ እንዲሁም ደግሞ የሚያስደስቱ። ከዛም አልፎ ደግሞ ረመዳን ያጀማ እየቀረበ ነው ማሻ አላህ አራት ወር ብቻ ነው የቀረው። አላህ በሰላም ሁላችንም የሚያደርሰን ሁላችሁም እንግዲህ ዱአ አድርጉ፣ አላህ በሰላም ያደርሰን በሉ። ከዛም አልፎ እጅግ የሚያሳዝን መረጃው ደግሞ እንግዲህ አንድ ወንድሜ የስምንት ወር ነፍሰ ጡርን ቀብር ያለው የገጠመ የገጠመኝ ይህ ነው ብሎ እንግዲህ ያጋርና ለብዙዎቻችን ትምህርት ይሆናል። እህታችንን አላህ ይዘንላት ለማለት ወዳለው ከዛም አልፎ ደግሞ እህቶቻችን ወንድሞቻችን አሁንም ድረስ እየተሳቃሉሁም ደግሞ በሂጃባቸው በኒቃባቸው እንዲሁም ሙስሊም በሆናቸው እየተገፉ ስለሆነ አክሱም ላይ ላሉ ድምፅ ልንሆን ይህን ቪዲዮ ለብዙዎች ተደራሽ ማድረግ ይኖርብናል እንሻ አላህ አሁንም ባግራውንድ እንግዲህ አድርጌ ድምጼ ነው እያሰማችሁ ያለውት። ቁጭ ብዬ መስራት አልተመችኝም። ያጀማ ግዴታ ቪዲዮ ስለሆነብኝ ነው እየመጣሁኝ ያለውት ማለት ነው እንደ በፊቱ። ስለዚህ እንሻአላህ እንቀጥላለን። ከሰሞኑ ከዛም አልፎ ደግሞ አንድ ወንድሜ በጣም የሚያስተምር ቪዲዮ አለ። ሁላችንም አልሐምዱሊላህ ረቢልዓለሚን እንበል እስኪ። እንዲሁም ደግሞ ዛሬ አልየውመል ጁሙዓ በነቢያችን ላይ ሰላት ማውረድ ይወድዳል። አላሁመ ሰሊ ወሰሊም አለ ሲና ሙሐመድ ሰለላሁ ዐለይሂ ወሰለም። ሰላት እያወረዳችሁ አልሐምዱሊላህ ረቢልዓለሚን እያላችሁ ብዙ ነገር የምንማረው ነገር ነገር አለ። እንዲሁም ደግሞ ኡስታዞቻችን ኢንሻላህ አሁንም ድረስ የሞተ ሰው የምትሳደቡ የምታንቋሹ ሰዎች አላችሁ፣ ከዛ ድርጊት ተቆጠቡ። በዚህ ጉዳይ ላይ ኡስታዞቻችንም ሀሳብ አስተያየት ሰጥተውበታል። እንሻላ አሁንም ድረስ ዱዓ እያደረጉ እያስተላለፉ ያለበት ሁኔታ ነው። ይህን ቪዲዮ ከመጪውም በላይ ላይክ እያደረግን ለብዙዎች ተደራሽ አድርጉ። እንሻላ ምንማማርበት ቪዲዮ አለው። እወዳችኋለሁ። ወደ ቪዲዮ አለፍኩላችሁ። ታላቁ የረመዳን ወር አራት ወር ብቻ ነው እየቀረው የጊዜው ፍጥነት እጅግ በጣም አስፈሪ ነው። አላሁ ስብሐነሁ ወተዓላ ረመዳኑንም አላህ ያደርሰን፣ ዕድሜያችንንም ይባርክልን፣ እንዲሁም ደግሞ ኻቲማችንንም አላህ ያሳምርልን። እስቲ ስለ ጊዜው መሮጥ ስለ ፍጥነት ምን ተሰማችሁ? ረመዳን አራት ወር ነው የቀረው ሲባልስ ምንድን የተሰማችሁ ሲያሳባችሁን ኮመንት ላይ አስቀምጡልኝ። የጊዜው መሮጥ ግን እጅግ በጣም ነው የሚያስፈራው። አላሁ ስብሐነሁ ወተዓላ መጨረሻችንን ያሳምርልን። ሰላሙ ዐለይኩም ወረሕመቱላሂ ወበረካቱ። ዛሬ ልብ የሚሰብር በጣም አሳዛኝ ገጠመኝ ነው የገጠመኝ። እንደዚህ አይነት ገጠመኝ ሲገጥመኝ እዚህ ቦታ ላይ መሰረት ተጀመርኩ ለሁለተኛ ጊዜ ነው። ይህ ቪዲዮ ሼር ኮፕኒ ክሪፕቶስ ዩቲ ያደርጋችሁ ለወንድምናቶችም አዳርሱልኝ። ዛሬ ያጋጠመኝ ገጠመኝ ልቤን የሰበረ ምናልባት እናንተም ስሰሙ የሚያሳዝናቸው ገጠመኝ የስምንት ወር እርጉዝ ነው በእጅ የቀበርኳት አላህ ይዘንላት። እቺ እህታችን ምናልባት ስጠብቀው እየነበረ ስታልመው እየነበረ ሞት ሳይሆን ከወለድኩኝ በኋላ ምን ያስፈልገኛል፣ ምን ይጠብቀኛል፣ ልጄስ ምን ይሆናል፣ ወይም ደግሞ መታረሻ የሆን ነገሮችን ብዙ ነገሮችን ስታስብ ወይ ስታዘጋጅ ነበር። አላህ ይዘንላት እንዲሁም የእሷን ቤተሰቦች። ልጃችን ልትወልድልን ነው የምትወልድልን ሴት ነው ወንድ ነው በሚል ከወለደች በኋላ ምን ያስፈልጋታል የሚሉ ነገሮች ሲዘገጃጁ ነበሩ። የእሱም ቤተሰብ እንደዛ ባለቤትም ባለቤት ልጅ ልሰጠኝ ነው ብሎ ለእሷ የሚያስፈልጋት ነገሮችን ብዙ ሲዘጋጅ ነበር። ምናልባት በምግብም በቁሳቁስም ለልጅቷም ለእሷ የሚያስፈልጋት ነገሮችን ተዘጋጅተው እየጠበቀ ነበር። ነገር ግን ሞት ጨካኝ ነው። ያን ሳታይ ቤተሰቦቿን ሳዩ ሞት ወስደዋታል። አላህ ይዘንላት። ወንድሜ አንተም፣ እህቴ አንቺም፣ ዛሬ አንተ ለማግባት ብለህ ምናልባት ብዙ የአላህ ሕግጋቶችን ጥሳ ሊሆነች ይችላል። አንቺም ለትዳርሽ ወይም አለማዊ ነገሮችን ፍለጋ ብለች ብዙ ነገሮችን የአላህ ያዘዘች ነገሮችን ድንበር አልፈሽ ሊሆን ይችላል ዛሬ በዱንያ ላይ አለን ብለን የምናልማቸው ነገ የምናስብባቸው ነገሮች ልክ እንደዚህ እህታችን አንድ ቀን አቋርጦ የሚወስድ ሞት እንዳለ መዘንጋት የለብን ሞት በዚህ ልክ ነው ሞት በጣም ጨካኝ ነው እቺና ስምንት ወር አርግዛ አንድ ወር እንኳን እስክትወልድ ድረስ መጠበቅ አልቻለም ሰዓቱ ደረሰ የአንተም የአንችም የኔም ሰዓት መቼ እንደሚሆን አይታወቅም ወደ አላህ እንመለስ ተውበት እናድርግ ሰላም እንስበቅ ሰላምና ጀነት ከእናንተ ጋር ሰላሙ አለይኩም በህይወታችን ደጋግሞ መጥፎ ነገር ሲከሰት የምንሰጠው መልስ መጨናነቅ፣ ንዴት እንዲሁም ሀዘን ነው። ከዚህ ይልቅ አልሐምዱሊላ ስንል አላህን ስናመሰግን የምፈጠረውን ሳይንስ ታውቃላችሁ? በጣም ነው የሚያስገርም። የዘመናችን ኒውሮ ሳይንስ እንደሚያሳየው ማመስገን ፕሪፍሮንታል ኤሪያ የብሬናችን የፊት ለፊቱን ክፍል ያነቃቃል ይላል። የፊት ለፊቱ የጭንቅላታችን ክፍል አንድ ሰው ሎጂካሊ እንዲያስብ እንዲሁም እንዲረጋጋና እንዲያስተነትን የሚያደርግ በተጨማሪም ውሳኔ እንዲወስን የሚያደርግ የጭንቅላት ክፍል ነው። ይህ የፊት ለፊቱ የጭንቅላታችን ክፍል ንቁ በሆነ ቅጽበት፣ አሚግዳላ የሚባል እንድንጨናነቅ እንድንፈራና እንድናዝን የሚያደርገን የጭንቅላታችን ክፍል ስራውን ያቆማል። ይህ ማለት ስትረስ ጭንቀት፣ ሐዘንና የመሳሰሉት ስሜቶች ተቋርጧል ማለት ነው። አልሐምዱሊላህ በማለታችን ብቻ ካሁን በኋላ እኛ የምናገኘው ምንድን ነው? ደስታ ያ የምንሻውም ማለት ነው። ከዚህ ጋር ተያይዞ በጣም ያስገረመኝ ሐዲስ አለ። ነቢዩ ዐለይሂ ሰላቱ ወሰላም እንዲህ ይላሉ፣ ዐጀበን ሊአምሪ ልሙእሚን ኢና አምረሁ ኩለሁ ኸይር። የምእመናን ጉዳይ በጣም ነው የሚያስገርመኝ፣ ሁሉ ነገሩ ለሱ በጎ ነው አሉ ጥሩ ነገር ሲገጥመው ያመሰግናል፣ ያ ነገር በጎ ይሆንለታል። መጥፎ ነገር ስገጥሞ ደግሞ ይታገሳል፣ ያ ነገር ደግሞ ለሱ በጎ ይሆንለታል ብሏል። እንግዲህ ከ1400 ዓመታት በፊት ኒሮ ሳይንስ ሳይነግረን በፊት ቁርአን ይህንን እውነታ ነግሮናል። በሱረቱል ኢብራሂም ምዕራፍ 14 አንቀስ ሰባት ላይ ለኢንሸከርቱም ለአዚደነኩም ይላል፣ ካመሰገናችሁ እጨምርላችኋለሁ ይላል። ስለዚህ በህይወትክ መጥፎ ነገር ስገጥምክ ለምን እኔን አትበል። ካሁን በኋላ አልሐምዱሊላህ በል። አልሐምዱሊላህ ብለህ ማመስገን ራስህን በራስክ የምትፈውስበት የውስጥ ጥንካሬና፣ ጉልበት ኃይል የምታገኝበት ይህንን የመከራ ህይወት የምትጋፈጥበት ዋና መሳሪያ ነው። ሁላችሁም ኮመንት ላይ አልሐምዱሊላህ በሉ። በቀጣይ ተመሳሳይ ፕሮግራም እንገናኛለን። ለአላህ ብዬ እንዳችሁ እና አድራጊ አላህ ነው። ሁሉንም በነገር ባንዲያፈር እንኳን ያለ ሰው የሞተ ሰው ክብር አለው። ሞቷል ብለህ ብትዳፈረው የሚበቀልህ አላህ ነው፣ እሱ ሰውዬው አይደለም። ለሱ ብሎ አላህ ይበቀላል። መን አዲያ ሊወልየን ፈቀድ አዘንቱ ቢል ሐርብ ጦርነት አውጀበታለሁ ብሎ አላ። ወዳጆች የተጋፋ እንደ የለም ብለህ ወይ ሞቷል ብለህ ክብሩ ብትነካ እንዲህ አለ። በህይወት የነበረውን የሚያደርግለትን ነገር ተሞተም በኋላ ሊያደርግለት ይችላል። አደራጁ ፋይሉ አላ ነው። መጠንቀቅ ነው ኸይሩ። በተለይ ከሞተ በኋላ ሰው መሳደቡ አግባብ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ላ ተሱቡ አልአምዋት አሉ ፈኢነሁም አቅበው ኢላ ማ ቀደሙ አሉ። አደራ ሙታኖችን አትሳደቡ፣ እነርሱ ወደ አሳለፉት ስራቸው ትጋር ሄደዋልና፣ ተገናኝተዋልና ተገናኝተዋል እና እዚያ አላህ ፍርዱን ይሰጣቸዋል አሉ። ስለዚህ መሳደብ፣ ማንቋሸሽ ምናምን ተገቢ አይደለም። ነገር ግን ያን ሰውዬ

እንዲሁም ያንን ቢድዓ በፈጠሩ ሰዎችም ተከታይ ካላቸው በተለይ ያንን ዋንነታቸውን መግለጽና ማስጠንቀቅ ግድ ይላል። ባለቤቶቹን ስማቸውን መጥቀስም ካስፈለገ መጥቀስም እንኳን ቢሆን አለ ሀታ ብለው ከሆኑ አሞት ሙተውን ቢሆን እንኳን ማለት ነው። ነገር ግን መሳደብ እና በመዝለፍ አይደለም፣ በማንቋሸሽ አይደለም። ይህን ያደረገ ሰው ካለ ወደ አላህ ስብሓነ ተዓላ ተውበት ያደርግ ማለ። ብለው ከሆነ ካፊሩን የሌን አምነት ተከታይ ካፊሩን ካህዲ ቢሆንም እንኳን መሳደቡ ተገቢ አይደለም። ወላሁ አእለም ፍትህ አክሱም ለሚገኙ ሙስሊም እህት ወንድሞቻችን እናት አባቶቻችን፣ ምድር በጣም ሰፊ ናት። ማናችንም ብንሆን ምድር ላይ በኖርንባቸው ጊዜ በሰራናቸው መልካም ስራዎች እንጂ ገነትን የምንወርሰው አማኝ ስለተባልን ብቻ ገነትን አንወርስም። እና ደግሞ ምድር እርስትነቱ የእኛ አይደለችም፣ እኛ ራሳችን መቀበሪያችን ናት። ነገ ኖረን የምንገባው አፈር ውስጥ ነው፣ ትበላናለች። ስለዚህ አክሱማውያን በእርግጠኝነት ይሄንን ታደርጋላችሁ ብዬ አላስበም። አክሱም ያላችሁ እህት ወንድሞቼ አባት እናቶቼ፣ ባካችሁ ችግር እንኳን ካለ ቁጭ ብላችሁ ከሃይማኖት አባቶች ጋር ተመካከሩ። ትልልቅ አባቶች አሉን። ችግር ካለ በእንደዚህ አይነት ዙሪያ ይሄ ነገር ምን እናርገው፣ ይህን ችግር በምን እንፍታው በሉ። አገሪቷ ያላት አጀንዳ ይበቃል። አሁን ደግሞ ድጋሚ በሃይማኖት ሌላ አጀንዳ አታስነሱ። አዛን መስማት አልፈልግም ከክልል ይውጣልኝ። ምድር የማንም ርስት አይደለችም። ሁላችንም ነገ ያህጅነን ጥለናት ሃይማኖት በራሱ አያጸድቅም። መልካም ስራ ነው የሚያጸድቀው። ማንም ሰው እዚህ ምድር ላይ የመኖር መብት አለው የትም ቦታ ላይ። አጀንዳ የሚሰጧችሁ ሰዎች ለይታችሁ አውጧቸው። የማንንም ፈረስ አንሁን እስቲ። በእርግጠኝነት ከአክሱማውያን ጋር የተፈጠረ ችግር አይደለም ይሄ ነገር። ሊያባላን ሊያበጣብጠን፣ ከዚህ በፊትም ብዙ አጀንዳ ተሰጥቶናል ተግብረናል፣ እንደ ደንቆሮ ሆ ብለን ስለምንወጣ። አሁን ግን በሃይማኖት በጣም ከባድ ነው። ስለዚህ ምድር የማናችንም ርስት አይደለችም። እባካችሁ ችግር ካለ ቁጭ ብላችሁ ከሃይማኖት አባቶች ጋር ተወያዩበት። ፍትህ ለአክሱም ሙስሊሞች ያለን ይበቃናል። እባካችሁ በቀኝም በግራም በታችም በላይም ብትሞክሩት ሂጃብ ማንም አይወልቅም። በአላህ ፍቃድ ትማራለች፣ ሂጃቧንም ትጠብቃለች። ሴት ልጅ ከአላህ ሱብሓነሁ ወተዓላ የተሰጠች የአደራ ጌጥ ናት። ጌጧን ለተከበረው እንጂ ለመንገደኛ ገደኛ ሁሉ አታሳይ። ሂጃቧን ለብሳ ምትማር እህታችን ባለውለታ ናት እንጂ ወንጀለኛ አይደለች። ሞት ከባድ ስካር አለዋ። ሞት ወጃአት ሰክረቱል መውት ብልሐቅ ዛሊከ ማኩንተ ምንሁ ተሒድ በእርግጥ ጣረ ሞት ወዳንተ መጣ። ይህ አንተም ስትሸሸው የነበረው